ሰላም እንዴት ናችሁ? ልኝ ውዴ ማን ዩቲዩብ ቤተሰቦች፣ በያላችሁበት ሰላማችሁ ብዝት ይበልልኝ። ለማን ዩቲዩብ አዲስ የሆናችሁ ሰብስክራይብ እያረጋችሁ የማን ዩቲዩብን እንድትቀላቀሉ ጋብዛችኋለሁ። ሰብስክራይብ አርጋችሁኝ፣ ላይክ ሼር፣ ኮመንት እያረጋችሁ መታበረታታችሁን ደግሞ እጅግ በጣም አድርጌ አመሰግናችኋለሁ። አከብራችኋለሁ። ወዳችኋለሁ። ዛሬ እንግዲህ ይዤላችሁ የመጣሁት እዚ ጋር እንደምትመለከቱት ጸጉሬ ቀለም አለው። ጫፍ ጫፉ እንደዚህ ደረቅ ነው እና ይሄን ጸጉሬን እንዴት አድርጌ ከመሰባበር እና ጫፍ ጫፉን እንደማለሰልሰው ነው ማሳያችሁ። በተለይ ጸጉር ቀለም ሲኖረው ደግሞ በጣም ይደርቃል። እንደዚህ ለሚደርቅና ቀለም ላለው ለሚሰባበር ጸጉር ደግሞ አሪፍ የሆነ ማስክ ነው ዛሬ ማሳያችሁ። በጣም አሪፍ ነው። ብዙ ጊዜ የምጠቀመው ይሄን ማስክ ነው። ምክንያቱም የኔ ጸጉር ሁሌ ቀለም ስለሚኖረው፣ ጸጉራችን ስሩ እንዲጠነክር እንዲበዛ እንዲፋፋ ከሚያደርጉ የማስክ አይነቶች አንዱ ነው። አሁን ወደ ስራው እንሄዳለን። እዚህ ጋር የሚያስፈልጉኝ ግብዓቶች አቅርቤ ያለው፣ እነዚህን ነገሮች ተጠቅሜ ነው ማስኬን የማዘጋጀው። እዚህ ጋ እንደምትመለከቱት፣ በመጀመሪያ ያቀረብኩት ፕሌን ዩገርት ነው። ፕሌን ዩገርት ከሌላችሁ አለመጠቀም ትችላላችሁ። እኔ ስላለኝና ማግኘት ስለምችል ምንም ያልተጨመረበትን ፖል ሚልክ ፕሌን ገርት ነው የተጠቀምኩት። ከዛ አንድ የእንቁላል አስኳል እዚህ ጋር አዘጋጅቻለሁ። የእንቁላል አስኳል ጨመርኩ። ያው እንቁላል ለፀጉር በጣም አሪፍ የሆነ ጥንካሬን፣ ወዝን የሚሰጥ ነው። እንዲሁም የሚያፋፋ ነው ፀጉራችንን። እና እንቁላል ጨመርኩኝ። ያው እንቁላል ትንሽ ያደርቃል ፀጉርን። ያው ያፋፋል፣ ወዙን ያሳምራል። ግን ደግሞ አንዳንዴ ያደርቃል እና ለሱ ደግሞ የሚጨምረው ነገር አለ። ከዛ ኤክስትራ ቨርጂን ኦሊቭ ኦይል አለኝ። ያው ኦሊቭ ኦይል ለጸጉራችን ምን ያህል ጥቅም እንዳለው እኔ ያልነግራችሁም ሁላችሁም ታውቃላችሁ። እና ኦይሉን እጨምራለው። ከዛ እዚህ ጋ ኮንዲሽነር እንደዚህ ቀንሽ ያስቀምጫለው። እኔ ብዙ ጊዜ የምጠቀመው ይሄን ኮንዲሽነር ነው እና በጣም አሪፍ ነው። በተለይ ደግሞ እንቁላሉ ፀጉራችንን ስለሚያደርቅ ፀጉራችን እንዳይደርቅ ከሚረዱን ነገሮች አንዱ እንቁላል መጠቀም እየፈለግን ብዙ ጊዜ ስለሚያደርቅብን ድርቅ ችክ ያደርግብናል። የሆነ ግን ወዝ ይኖረዋል፣ ፀጉራችን ይፋፋል፣ እንዳይሰባበርም ይረደናል። ግን የሆነ ፀጉራችን ስንነካው ድርቅ ይለብናል እንቁላል ስንጠቀም ለዛ እንደዚህ በኮንዲሽነር ስንጠቀመው ግን ጸጉራችን ይለሰልስልናል። እና የተጠቀምኩት ደግሞ ይሄን ኮንዲሽነር ነው። እኔ ብዙ ጊዜ የምጠቀመው ይሄን ኮንዲሽነር ነው። ከተመቻችሁ እናንተ መጠቀም ትችላላችሁ። ቀለም ላለው ጸጉር በጣም አሪፍ የሆነ ኮንዲሽነር ነው። ግን የምታገኙትን ማንኛውንም ማነ ኮንዲሽነር ብትጠቀሙ እንቁላል በምትጠቀሙ ጊዜ ጸጉራችሁ ሊለሰልስ ይችላል። ከዛ በመጨረሻም እዚህ ጋር አንድ አቮካዶ አዘጋጅቻለሁ። አቮካዶ በጣም አሪፍ ነው ለጸጉራችን። ያው ታላችሁ እና አቮካዶ ይሄን ደግሞ ጨምራለሁ። ቀለም ላለው ጸጉር ከሚበረታቱ ማስክ አይነቶች ዋናው እና አንደኛው አቮካዶ ነው። አቮካዶ እንቁላል ወሳኝ ነገሮች ናቸው። ኦሊቭ ኦይል፣ ፕሌን ዩገርት በጣም ማግኘት ስለምችሉ በተለይ ውጭ ያላችሁ ሰዎች እርጎን ብትጠቀሙ በጣም አሪፍ ነው። እርጎን ብዙ ጥቅም ነው ያለው ለፀጉር። የማታገኙ ሰዎች ግን እንቁላሉንና አቮካዶውን፣ ኮንዲሽነሩን እንዲሁም ደግሞ ኦሊቭ ኦይል የምታገኙ ኦሊቭ ኦይል ማታገኙ ማንኛውንም አይነት ኦይል ጨምራችሁ ማዘጋጀት ትችላላችሁ። ያው እዚጋ እንደምታዩት ኮንዲሽነር፣ ኦሊቮይል፣ እንቁላል፣ አቮካዶ እና እርጎ ነው እያዘጋጀሁት የዛሬ ማስኬን። በጣም አሪፍ የሆነ የማስክ አዘገጃጀት ነው። በተለይ ለሚደርቅ ቀለም ላለው ለሚሰባበር ፀጉር በጣም አሪፍ ወሳኝ ነው። ፀጉራችን ይጠነክራል፣ አይሰባበርም፣ ሻይን ያደርጋል እና በጣም ምርጥ የሆነ ውህድ ነው። እኔ ለፀጉር የምጠቀመው የራሱ የሆነ መፍጫ አለኝ። ያው በሳምንትም በሁለት ሳምንትም በምጠቀምበት ጊዜ በራሱ መፍጫ ነው የምጠቀመው፣ የራሱ ብሌንደር አለኝ። ያው ቅባት ምናምን ስለሚጨመር ለይቼ ለብቻ ነው የምጠቀመው። እናንተም እንደዚህ ብትጠቀሙ በጣም አሪፍ ነው። ናይን ዳላር አካባቢ ነው የገዛሁት ይህን መፍጫ እና በደንብ አርጌ እፈጨዋለው። ከፈጨውት በኋላ እንግዲህ በጣም አሪፍ የሆነ ና የሚመች ነው የሚሆነው። በእጃችን በምንደባልቅበት ጊዜ ብናኝ ይኖረዋል። ከታጠበን በኋላ ጸጉራችን ላይ ነጭ ነጭ ነገር ይኖረዋል። ብዙ ጊዜ አይታችሁ ከሆነ አንዳንድ ሰው ጸጉር ላይ ነጭ ነገር ይኖራል። ና ያ እንዳይኖር እንደዚህ በብሌንደር በምንጠቀምበት ጊዜ እነዛን ነገሮች መቆጣጠር እንችላለን እና አይኖሩም። ልክ እንደ ቂቤ ነው የምንቀበው ስንታጠብም ቶሎ ሊወጣልን ይመቻልና እንደዚህ ፈጭቼ ነው የምጠቀመው እኔ። ምናልባት ምን ያህል መጠን እንደተጠቀምኩኝ ለምትፈልጉ ሰዎች አንዴ ለመቀባት የተጠቀምኩት ትልቁን የሾርባ ማንኪያ ሁለት ዮጋርት፣ አንድ አቮካዶ አንድ እንቁላል ዘይት እዚህ ጋር እንደምትመለከቱት ይህን ያህል ዘይትና ኮንዲሽነር ይሄን ያህል ነው የተጠቀምኩት። ያው እዚህ ጋር በለካሁት እቃ መሰረት እና በቂ ሆኖ ነው ያገኘሁት። ይህንን ነው የምጠቀመው ለአንድ ጊዜ። ያው እንደ ጸጉራችሁ ብዛትና እንደ ጸጉራችሁ ማነስ እንትም ማለት ትችላላችሁ። ያው ትንሽ አጭር ጸጉር ከሆነ መቀነስ ትችላላችሁ። እኔ እንደዚህ ነው ያዘጋጀሁት። እንዲሁም ጸጉራችሁ በጣም ብዙ ከሆነ ደግሞ መጨመር ትችላላችሁ ዮጋርቱን እና ኮንዲሽነሩን። ሌላው በቂ ነው፣ እንቁላሉና አቮካዶ በቂ ነው። አንዳንድ ብትጠቀሙ ይህን ያህል ነው የተጠቀምኩት እኔ። ያ ብዙ ጊዜ መጠን ስለሚረሳ ሲወራ መጠን ይረሳል፣ እና አንድ አንዳንድ ነገሮች ላይ መጠን ሰዓት ምን ያህል በየስንት ጊዜ እንደምንጠቀም እንረሳለን እና ብዙ ጊዜ ኮመንት ላይ በየስንት ጊዜ ነው የምንጠቀመው የሚለውን ጥያቄ ትጠይቁናላችሁ። በተለይ የፌስ ማስክ ላይ ብዙ ጊዜ እንደዛ አይነት ጥያቄ እንትን ይላል። ያው የፌስ ማስክ ያው በዚሁ አጋጣሚ በሳምንት ሁለቴ በሳምንት አንዴ ነው የምንጠቀመው። የምንችል ሰዎች በሳምንት ሁለቴ፣ የማንችል ሰዎች በሳምንት አንዴ ብንጠቀም ጥሩ ነው። ፀጉሬን ሲሆን ግን እንደዚህ ትሪትመንቶችን የማደርገው በሁለት ዊክስ አንዴ ነው። በሁለት ሳምንት በየሁለት ሳምንቱን እንደዚህ ማደርገው። አንዳንዴ በወር አንዴ ቂቤ ይቀባለው እና እንደዚህ ማደርገው ግን በየቱ ዊክስ ነው። በየዊክ መታጠብ ስፈልግ ደግሞ ቀለል ያለ መንገድ ሌላ መንገድ አለኝ። እንደዚህ ብዙ ንትንሳል፣ ግን በየቱ ዊክስ እንደዚህ አድርጋለሁ። ሌላ ጊዜ ደግሞ ፈጠን ብዬ መታጠብ ስፈልግ ሌላ ዘዴ ነው የምጠቀመው። በቀጣይ ቪዲዮ ያሳያችኋለው፣ እንዴት አድርጌ ስቸኩል ፀጉሬን ሳይሰባበር እንደምታጠብ አሳያችኋለሁ። እንግዲህ እንደምትመለከቱኝ እየተቀባው ነው ያወራሁት። እንደዚህ በደንብ አድርገን ሁሉንም ቦታ ዳሩን ሁሉንም ቦታ እያዳረስን እንቀባና እንደዚህ ገመድ እናደርገዋለን። ለመቀባት እንዲመቸኝ እንደዚህ ሶስት ቦታ ከፋፍዬ ነው ሁሉንም ቦታ በደንብ ለማዳረስ የተቀባሁት። ዳርዳሩን፣ ጫፉን፣ መሃሉን በእጃችን እያፍታታን በደንብ አድርገን እንቀባለን። ከዛ እንደዚህ በደንብ ከቀበን በኋላ ፀጉራችንን ጥቅልል አድርገን እናቆያለን እኔ ብዙ ጊዜ ቢያንስ ለአንድ ሰዓት ነው ማቆየው ከአንድ ሰዓት በታች አላቆይም ቢያንስ ለአንድ ሰዓት ቢበዛ ደግሞ ለአራት ሰዓት ነው ማቆየው እስከዛ ድረስ እንደዚህ ገምጄው ጥቅልል አድርጌው በፔስታል ሸፍነው አለው ፔስታሉን እፍን እንዲያደርገው አላደርግም ፔስታሉን በሳ በሳ አደርግና በመርፌ ነገር አየር እንዲገባ ትንሽ በተለይ አናቴ አካባቢ በሳበሳ አደርግና ያው ከታች አካባቢ ሻሽን እንዳይነካ አልበሳውም። ሻሻ ስሬ ለአራት ሰዓት ያክል ቆይና ከዛ በኋላ ነው የምታጠበው። በጣም አሪፍ ነው የሚሆነው። ልስልስ ነው የሚለው ፀጉሬ ያ ከዚህ እንግዲህ ከታጠብኩኝ በኋላ ደግሞ ፀጉሬን በርጥቡ መቀባት አለብኝ። ምን እንደምቀባ ማሳያቸዋለሁ በቀጣይ ቪዲዮ። ከታጠብኩኝ በኋላ ፀጉሬን ምን እንደምቀባ። ምክንያቱም እንደዚህ ብቻ አድርገን ከተውን ይሄ ብቻውን በቂ አይደለም። ፀጉራችንን እንደታጠብን በርጥበቱ ደግሞ ቅባት መቀባት አለብን። ከዛ ቀብተን እርጥበቱን በጠበቀ መልኩ እንዲሁም ደግሞ ወዙን በጠበቀ መልኩ ጸጉራችንን ትሪት ማድረግ አለብን። በቀጣይ ቪዲዮ ምን እንደምቀባ የፀጉሬን ቅባቶች አሳያቸዋለሁ። ለዛሬ እንግዲህ ይህንን ነው ሼር ላረጋችሁ የመጣሁት። ስራዬን ከወደዳችሁ ላይክ፣ ሼር፣ ኮመንት፣ ሰብስክራይብ ያላረጋችሁኝ ሰብስክራይብ እያረጋችሁ የቻናሌ ቤተሰብ እንድትሆኑ ጋብዛችኋለሁ። በመን ዩቲዩብ፣ በተለያዩ ርዕሶች ነው የምመጣው። በቃ ላይፌን ነው ሼር ማረጋችሁ፣ በተወሰነ ነገር ብቻ አይደለም። ከጠቀማችሁ ብዬ ማስባቸውን ሼር አረጋችኋለሁ። ስለተመለከታችሁኝ እጅግ በጣም አሪጌ አመሰግናችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ በእያላችሁበት ሰላማችሁ ብዝት ይበል። መልካም ጊዜ ይሁንላችሁ።